እጅግ አስደማሚ ስራ ነው። የተቋም ግንባታ ራዕይና ዲስፕሊን ቪዥንና ዲስፕሊን ሲገናኙ ምን አይነት ነገር መፍጠር እንደሚችል ጥሩ ማሳያ ይመስለኛል። የኢትዮጵያ አርቲፊሻል ኢንቴሊጀንስ በኤርጎኖሚክሱ ብቻ ቢወሰድ ለኢትዮጵያ በከፍተኛ ደረጃ ዐይን ገላጭ አዲስ ምልከታን አዲስ እይታን የሚገልጥ የሚያሳይ በጣም ለስራ ምቹ የሆነ ወጣቶች ረዥም ሰዓት ተቀምጠው ሊሰሩበት የሚችሉበት ተቋም እና ስፍራ ሆነው ሰርቷል። አርቲፊሻል ኢንቴሊጀንስ የሰው ልጅ የሚያስብበትን መንገድ ኢማጂን የሚያደርግበትን መንገድ ፖስቢሊቲን የሚያይበትን መንገድ እየቀረጸ መጥቷል። ብንፈልግም ባንፈልግም በዚህ ሬስ ውስጥ እራሳችንን ማስገባት ካልቻል ደረጃ የትም ቦታ ይሁን እንደ ሀገር፣ እንደ ከዚህ ቀደሙ ትላልቅ ሬቮሉሽኖች ወደ ኋላ እንቀራለን። አርቲፊሻል ኢንቴሊጀንስ በአፍሪካ ደረጃ ሊወዳደር የሚያስችል አሰራር ዘየን የሚከተል ተቋም ነው።